ሰበር ዜና፣ ውድና የተከበራችሁ ተመልካቾች እንደምንዋላችሁልኝ። እኔ አለሁላችሁ። አልሐምዱሊላ። እናንተ እንዴት ናችሁ? እንግዲህ ውድ ተመልካቾቼ የዛሬው መረጃ ይዤላችሁ መጥቻለሁ። ምንድን ነው መረጃው ለማለት በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ለቤት አዲስ የሆናችሁ ቤተሰብ የሆናችሁ ተቀላቀሉ። ሁላችሁም ላይክ ሼር አድርጉ። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ የሰአዲ ዩቲዩብ ቻናል ቤተሰቦች ሁላችሁም

መስጂደ ነበዊ ሸሪፍ በሱ አክተማል። ከፊላችን ደግሞ በቆባ ዝደር ቆባ ሄደን ተሐጁድ ጋር ነው እኛ ያከተምነው ማለት ነው። አልሐምዱሊላህ አላ ኒዕመት ል ኢስላም። ኢንሻላ መጪውን ረመዳን ደግሞ ለመጾም ያብቃን። ውድ ተመልካቾቼ አላህ ይበልግና ኢንሻ አላህ

ዱዓውን ባሰማኋችሁና በቻልኩኝ ኑሮ ደስ ባላይ ነበር። ነገር ግን የሚገርማችሁ ነገር ሰው ሁሉ ጀዋሉን አሹሉ ቀረጻ ሲያደርግ እኔ ግላ ማለት ዘንድሮ አልሐምዱሊላህ ረብልዓለሚን ሰብር ሰጥቶኛል መካሄዴን ራሱ ቪዲዮ አልቀረጽኩም። እንኳን ቪዲዮ ቀርቶ ፎቶ ስንወጣ ብቻ የሆነ ትንሽ ይሁን ደደቃ ቪዲዮ ምናምን ቀረጽኩኝ፣ መውጫው ላይ ማለት ነው እንጂ አልሐምዱሊላ ጥሩ ቦታ ሄደን ቸዋላችን እንደዚህ ቀረጻ ምናምን የምናደርግበትን የምንቀረጽበትን። ለዱአ ትንሽ ጊዜ ሰጥተን ለጌታችን ጋር ብንገናኝ ጥሩ ነው ብዬ አስባለሁ። የራሴ ግል አስተሳሰቤ ነው ማለት ነው። ሁላችሁም ብዙ ጊዜ ለቪዲዮ አትቸኩሉ። ቪዲዮ መቀረጽ ደግሞ አሁን ሰዓት ላይ ያስቀጣል። ማስቀጣቱን ደግሞ እያወቃችሁ ቪዲዮ ስትቀርጹ ማለት ነው፣ ሻሪያ ላይ ምናም ስትወጡ ሁላችሁም ተጠንቀቁ። ብዙ ልጆች በቪዲዮ ቀረጻ የተያዙ ልጆች አሉ፣ ተመልካቾች ማለት ነው። እና የዛሬው መረጃው ለማግኘት ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ እየሆናችሁ ተቀላቀሉ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቃችሁ። ኢዳችንን ደግሞ በሰላም በደስታ በሳቅ የምናሳልፍ ያድርገን ኢንሻአላህ። اللهم تقبل صيامنا وصلاتنا وقيامنا اليوم اخر رمضان وان شاء الله الله يبلغنا ብዛ ወለአፍያ ሁላችሁንም እወዳችኋለው። ሰላምና ፍቅርን አንድነትንና መተሳሰብን ይሻልን። ሀገራችንም ሰላም ትሆኑልን። እኛም ደግሞ የሰው ቤት ሰራተኝነት በቃ ብሎን የሰው ቤት የሰው ሀገር በቃ ብሎን ሀገራችን ሰላም ሆኖልን በሀገራችን የምንቀሳቀስበትን በሀገራችን እንደልባችን የምንሆንበትን ጊዜያት ያምጣልን።

ሐረም አልነበውዬ አልሸሪፍ፣ እንገናኛለን ኢንሻላህ። ኢድም ካልሆነ ደግሞ ለነገም ዛሬ ነው ማለት ነው ኢንሻላህ። እኔ ረመዳን በማለቁ ትንሽ እየከፋኝ ቢሆን አልሐምዱሊላሂ ዐለ ኩል ሓል፣ ይህንን ቀን ያላገኘ በጣም ብዙ ሰው አለ። እኛ ግን እዚህ ተርሰነ ጹመንም ኢዳችንንም ለመዋል ዝግጁ የሆነ ነው። ይህንን ያላገኙ ሰዎች በጣም ብዙ ሰዎች አሉ። አላህ ይርሐምሁም ይርሐምና ቢራህመቱ። ሁላችሁም ዱአ አርጉላቸው ለሞቱ ቤተሰቦቻችን አላህ ይርሐምሁም ስኩንሁም ብሮቦተ አልጀና ኢንሻአላህ። እኛንም አላህ ይርሐምና ይርሐምና ይብራህመቱ። ሁላችሁም ሰብስክራይብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። ሰላምን ፍቅርን አንድነትን፣ መተሳሰብን፣ መተዛዘንን ያንጣልን እያልኩ የምሰናበታችሁ የሆናም በቀጣይ ቪዲዮ ውስጥ ከምንገናኝ ደህና ሰንብቱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁም።